ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ይሰማል? ከተሰማ እስኪ አንዳንድ ነገሮች እናወራለን። ሁላችሁንም ከሱራት መልስ እንግዲህ ያለው ካሜራ አንተን ምንድን ነው? ስልክ ማስቀመጫ የለኝም እና እንደዚህ አሰቃያቸዋለሁ። ሰላም ብያለሁ። እንኳን እንደው መጣችሁ። ይሰማል? ድምጼ ይሰማል? ድምጼ ይሰማል ከተሰማ ነገር ነው። ካልተሰማ የእንቅልፍ ሰዓቴ ነው። እያዋከንኩ ያለሁት ወይ ምን ያድ ከበር አክበርልኝ። ይሰማል ድምፄ? አመሰግናለሁ

ራ እያለ ስልክ ከሞቷ። እስኪ አሁን እኮ የራሳችን ክላስ ያላችሁ ሸቀሌ ተማርባላችሁ። ይህቺ ምልክት ተሳስቼ ምልክቷን ተሳስቼ ጥፋት እንደዚህ ስራ ማቅለል ነው እንዴ? ሰዓት የለኝም። እናንተም ጋር መምጣት ፈልጌ መተኛትም ፈልጌ እና ማፈጋችን ብለን አልገባውም። እና እንደት ናችሁ? ደና ናቸው። እታያለሁ ይሰማል። ድም ድምፁ ያስተማ ወይኔ ደላችሁ። እመቤቴ ማታ በህልም ያየሽ ዛሬ ስጠብቅሽ ነበር። የእኔ ወድ ምን እያረኩ ነው? ያየሽ በዚህ ሰው ምንም አልተመቸኝም። ከአርብ ጀምሮ ትምህርት ቤት ነው እና ስራም አልነበረም አርብ ዕለት፣ ለዛ ነው የጠፋሁት። ስራ ሲሆን ነው የሚመቸኝ። በጊዜ ይተኛሉ ብሎ ነው የሚነሱት፣ እና ድምጽ ይሰማል። ልቀጥል? አውራ አይሰማም መሰለኝ ጻፍ ብላችሁ የሚያሉላችሁ እና ዛሬ የመጣሁበት ጉዳይ እስኪ መጀመሪያ ድምጽ እንደምሰማ ነገር ይሰማል ወይ ድምጽ አይሰማም? ነው አይሰማም? ድምጽ ድምጽ አይሰማም? ወይን ይበላቸው።